እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ቻናሉን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። መማር እየፈለጉ ቻናሉን ማግኘት ያልቻሉ ለሁሉም የሚዳረስ ዘንድ ላይክ እና ሸር፣ ሳብስክራይብ በማድረግ ጀምሩ። ስለዚህ ዛሬ ይዤላችሁ የመጣሁት ደግሞ የአማርኛ ቃላት ምስረታ በሚል ባለሁለት ሆሄ ቃል እየመሰረትን እናያለን። እንዴት ማንበብ እንደምትችሉ፣ እንዴት መጻፍ እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። ቪዲዮውን ጀምራችሁ ሳትተው እስከ መጨረሻው ድረስ ብታዩት፣ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ በመጀመሪያ ፊደሉን ነጣጥ እየጠራዋለሁ። በመቀጠል ደግሞ በማጋጠም አነበዋለሁ። እሺ፣ ስጀምር ሰራ፣ በአንድ ላይ ሰራ። እደግመዋለሁ፣ ሰራ። ቀጥሎ ያለው ዱ ላ፣ በአንድ ላይ ዱላ። እደግመዋለሁ፣ ዱላ። ቀጥሎ ያለው ደግሞ ሞ ቀ በአንድ ላይ ሞቀ። እደግመዋለሁ ሞቀ። ቀጥሎ ያለው ደግሞ ፈ ላ በአንድ ላይ ፈላ። እደግመዋለሁ ፈላ። እሺ ቀጥሎ ያለው ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ቀጥሎ ያለው ይሄኛው ደግሞ በሶ በአንድ ላይ በሶ። እደግመዋለሁ በሶ። እሺ ቀጥሎ ያለው ደግሞ ዳ ቦ በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ ቀጥሎ ያለው ደግሞ ቆ ሎ በአንድ ላይ ቆሎ። እደግመዋለው ቆሎ። እሺ፣ በመቀጠል ይህኛው ደግሞ ሱሪ። በአንድ ላይ ሱሪ። እደግመዋለው ሱሪ። ቀጣይ ያለው ጫማ። በአንድ ላይ ጫማ። እደግመዋለው ጫማ። ቀጥሎ ያለው ደግሞ ጆ ግ በአንድ ላይ ጆግ። እደግመዋለው ጆግ። እሺ። ቀጥሎ ያለው ደግሞ ይኛው ኩ ሬ በአንድ ላይ ኩሬ። እደግመዋለው ኩሬ። እሺ። ቀጥሎ ያለው በ ር በአንድ ላይ በር። እደግመዋለው በር። እሽ። ቀጥሎ ያለው ሞ ላ በአንድ ላይ ሞላ። እደግመዋለው ሞላ። እሽ። ቀጥሎ ያለው ደግሞ ሴ ራ በአንድ ላይ ሴራ። እደግመዋለው ሴራ። እሺ። ቀጥሎ ያለው ደግሞ ተ ራ። በአንድ ላይ ተራ። እደግመዋለሁ። ተራ። እሺ። ቀጥሎ ያለው ደግሞ ቀ ና። በአንድ ላይ ቀና። እደግመዋለሁ። ቀና። እሺ። ቀጥሎ ያለው ሳ

ቀጥሎ ያለው ደግሞ ቀጥሎ ያለው ልጅ። በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ። ቀጣይ ያለው ነቃ። በአንድ ላይ ነቃ። እደግመዋለሁ ነቃ። እሺ። ቀጣይ ጫካ በአንድ ላይ ጫካ። እደግመዋለሁ ጫካ። እሺ። ቀጥሎ ያለው ሰጠ። በአንድ ላይ ሰጠ። እደግመዋለሁ ሰጠ። እሺ። ቀጣይ ፈሪ። በአንድ ላይ ፈሪ። እደግመዋለሁ ፈሪ

በአንድ ላይ ሞኝ። እደግመዋለሁ ሞኝ። እሺ፣ ቀጣይ ቀጥሎ ያለው ጦ ጣ፣ በአንድ ላይ ጦጣ። እደግመዋለሁ ጦጣ። እሺ፣ ቀጥሎ ያለው ደግሞ አ ሊ፣ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ቀጥሎ ያለው ደግሞ ለጋ። በአንድ ላይ ለጋ። እደግመዋለሁ ለጋ። ቀጣይ፣ ሸጠ። በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ። ቀጣይ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሽ። ቀጣይ ያለው ዱ ባ በአንድ ላይ ዱባ። እደግመዋለሁ ዱባ። እሺ። ቀጥሎ ያለው ደግሞ አ ፍ በአንድ ላይ አፍ። እደግመዋለሁ አፍ። እሺ። ቀጣይ ያለው እጅ በአንድ ላይ እጅ። እደግመዋለሁ እጅ። እሺ ቀጥሎ ያለው ቀጣይ ያለው ደግሞ ጆሮ በአንድ ላይ ጆሮ። እደግመዋለሁ ጆሮ። ቀጣይ ሄ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ፣ ቀጥሎ ያለው ል፣ ብ። በአንድ ላይ ልብ። እደግመዋለሁ ልብ። እሺ፣ ቀጥሎ ያለው ብ፣ ር። በአንድ ላይ ብር። እደግመዋለሁ ብር። ስለዚህ ይህን ቪዲዮ ከመጀመሪያው እስከ ከመጨረሻው በትክክል ብታዩትና ብትመለከቱት ብታዳምጡት አማርኛን ለማንበብ ለመጻፍ በቀላሉ ያስችላቸዋል። ስለዚህ ከትንሹ በመነሳት መጀመሪያ ከቀላሉ፣ ከዚያ ወደ ከባዱ ወይም ደግሞ ባለ ሁለት ሆሄ ቃል፣ ባለ ሶስት፣ ባለ አራት እያልን በሂደት መጀመሪያ ከትንሹ ተነስታችሁ ወደ ትልቁ ከፍ እያላችሁ እንድትሄዱ ሊያግዝ የሚችል ነው። ስለዚህ ይህን ቪዲዮ በትክክል ብታዩት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። ጀምራችሁ ሳትተው እስከ መጨረሻው ዩት ትማሩበታላችሁ። ባለ ሁለት ሆሄ ቃልን በዚህ መልክ አዘጋጅቼ እንደተለመደው ወደ እናንተ አድርሻለሁ። አይታችሁ ሲጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።